ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እየፈራ ነው ደረሰ ማለት ነው። እንግዲህ ብሩኬ ያመጣት ሴት እንግዲህ አንተን አፈቅርሃለሁ፣ ካንተ መለየት አልፈልግም ብለህ እንግዲህ ማለት ነው። ግን ቤተሰቦች አይታችኋል፣ ቪዲዮን በደንብ ቢውትሺ እየሳቀች ነበረ፣ አይታችኋል አይደለ? ማወር ማለት ይሄና ክል ኮስተር ብለህ ድራማውን መስራት አይችልም። ልጅተው ማለት ነውና አላቅም። በድራማ እንደዚህ በፊልም ላይ ትንሽ እንትን ትላለች። ግን እነ ብሩኬ ጋር እየሳቀች ነበረ፣ እንደውም ብሩኬ እየከደናት ነበረ ማለት ነውና እየሳቀች ነበረ እና ጎንበስ ስትላለች ሳቋ ሲመጣ ማለት ነው እና መተወን አልቻለችም። ለምን እንደሆነ አላውቅም ዛሬ ቪዲዮ ማለት ነው። ነገር ግን እንግዲህ ብሩኬን አንተን አፈቅረሃለሁ ብላ መጣለች ማለት ነው። እኔ የቀረብኩ እንግዲህ አፍቅሬ ነው፣ ግን አንተ እንደ ቀልድ ወይም ደግሞ ሀይሚን ለማስቀናት ይሆናል እኔ ጋ የመጣሁ እኔ ግን አንተን አፈቅረሃለሁ እወዳሃለሁ ብላለች ማለት ነው። እኔ ደግሞ አፈቅረሃለሁ አለች ሲሉ እርሱን አይቼ ማለት ነው ሀይሚ መስለኝ ደስ ብሎኝ ስገባ ማለት ነው ያቺ ልጅ ናት እና ምክንያቱም ማለት ነው ሴት ልጅ አፈቀርኩ ብላ እንደዚያ ስለሆነች ማለት ነው። አሁን ሀይሚን የሚተዋት እንዳይመስላችሁ ቤተሰብ ማለት ነው። ብሩኬ ያለ ሀይሚ አይሆንለትም፣ ሀይሚም እንደዛው ማለት ነው። ሀይሚም ሲቀጥል ማለት ነው። እኔ ብሆን እኔ ልንገራችሁ፣ ሴት ልጅ ኦኬ፣ ለምትወደው ትሞታለች። ልንገራችሁ ማለት ነው ምክንያቱም እንዴት ነው የምትወዱ የምታፈቅረውን ሰው አሳልፋ መስጠቱ? ሀይሚ የእውነት ልንገረሽ ማለት ነው። ሲቀጥል ብሩኬ አያፈቅራትም ያመጣትም አንቺን ለማስቀናት እንደሆነ ነግሮሻል አይደለ? ነገር ግን አንቺ ደግሞ አሳልፈሽ እንዴት ነው ምሰጪ? እንዴት ትፋለሚያለሽ እንጂ እንዴት ነው የምትወጂን ሰው አሳልፈሽ ምሰጪ ለሌላ ሰው ማለት ነው። ስለዚህ ሀይሚ ጥፋት አይተሻል፣ እንዳትስጪ አሳልፈሽ ማለት ነው። የፈለገ ነገር መስዋዕት ትከፍያለሽ እንጂ አሳልፈሽ ብሩኬን አትስጭ። ሲቀጥል ደግሞ ብሩኬ ራሱ አያፈቅራትም ልንገርሽ ግን በጣም ገርሞት በቃ አንገቱን ቅርቅር አርጎ ቀራ፣ እንጂ ማለት ነው። ግን እንደዚህ ይሆናል ብለን አስቤ፣ የእውነት እኔ አስቤ ነበረ። ግን እንደዚህ ጭራሽ እንደዚህ ይሆናል ብዬ አስቤ አላቅም። ነገር ግን እንግዲህ ማታ አውርተናል በደንብ ብሏት ነበረ፣ እያመጣት ማለት ነው። ግን እሷ ደግሞ በድንገት አንተ እያሰብኮ ሌላ፣ እኔ ግን አፈቅርሃለሁ ደግሞ ለሀይሚ ነግራት አለች ማለት ነው። ሃይሚን ደሞ ተቀብለ ጸጥ ብላ። ለዛ ነበረ እንግዲህ ግን እኔ መጀመሪያ ሀይሚን ደጋግማ ብሩኬን እየጠየቀች ነበረ። እርግጠኛ እኔን ለማስቀናት ነው የተገናኛችሁት፣ እርግጠኛ ነ እኛ ነ እያለች እስቲ ስትመጣና እናያለን እያለች ነበረ። ለካ እሷ ለካ አስቀድማ ከብሩኬ ለሀይሚ ነግራታለች ማለት ነው ብሩኬ እንደምታፈቅ። ነገር ግን ልንገራችሁ፣ እዚህ ጋ ማንም ሴት ሆነች አሳልፋ አሰጥም። ግን ሶ ልንገራችሁ፣ ቤተሰብ ማለት ነው ሎርማኔ ለስራው ይስሩት። ግን ዛሬ የመጨረሻ ነው እና አሁንም አፈቀርኩኝ ነገም ደግሞ ቅዱሴ ደግሞ ሀይሚን በጣም ማፈቅራት አለው። እሷ አንተን ለማስቀናት ይሆናል ያመጣች፣ ግን እኔ ሀይሚን በጣም ነው ማፈቅራት ከሀይሚ መለየት አልፈልግም ብሎ ሊመጣ ይችላል። ሁሉንም እንችለዋለን እኛ ችግር የለብንም። ነገር ግን ማለት ነው ሀይሚና ብሩኬ ማለት ነው መሀላችሁ ላይ ማንንም ሰው አታስገቡ። እቺ ብሩኬ ያመጣህ ሴት እራሱ አባረረልን ማለት ነው አታስፈልግም። ሲቀጥል ለአንተ አትሆንም። ለአንተ ምትሆን ሴት አይደለችም። ለአንተ ምትሆን ሀይሚ ነች። ሶ እኛ እንደ ኦዲንስ እንደ አንድ ነገር ነው እንጂ ምን ነግር ማለት ነው። አንተ ወንድ ነህ፣ ምትሆንህን ለአንተ ማለት ቦታ የምትሰጥህን ራስን አውቀ ምታፈቅራት ምትወዳት ምታገባት ገባ አደለ? ኦዲንስ በመረጥ ነው አደለም። ነገር ግን እንደ ሀይሚ አይነት ደግሞ ሴት ማለት ነው አላቅም ማለት እንዴት ልበላችሁ፣ አሁን ነው ልብስ ላይ ራሱ የሆነ ጀርባ የተቀደደ ልብስ ደረት የተቀደደ ልብስ እየለበሰች የመጣችው አሁን ነው እንጂ ሀይሚ ማለት ነው በጣም ስርአት ያላት አነጋገሯ የሰው አክባርነቷ፣ የሰው ስታከብር ራሱ ማለት ነው፣ ሁለመናው ራሱ የተሰጣት ሴት ናት፣ ሀይሚ ማለት ነው። እንደ ሀይሚ አይነት ሴት ለአንተ ትገባሃለች። ገባህ አይደለ? ኢቭን እንኳን እናት ጋር ወስታት፣ እንደዚህ ማለት ማንም ወንድሞች ራሱ የአንተ ወንድሞች ራሱ ሀይሚን እንድትነካቱ ላይ አይፈልጉም። በጣም ነው የሚወዷት፣ ያንተ ቤተሰብም ማለት ነው። ግን እንደዚህ አይነት ሴት ደግሞ ለአንተ ያስፈልግሃል። ገባህ አይደለ? እንደ ሀይሚ አይነት ሀይሚን ነው ለአንተ የምንመኘው እኛ ማለት ነው። ምክንያቱም አንተንም እሷንም ስለምንወድ ማለት ነው። ግን መሀላችሁ ላይ ይሄ ማስቀናናት እያላችሁ መሀላችሁ ላይ ሴት እያስገባችሁ ደግሞ ሌላ ነገር ነው የሚፈጠረው ማለት ነው። አሁን ቁዱሴም እንደዛ ነው የሚለው ታያላችሁ። ሀይሚን አፈቀርኳት፣ አንቺ ለእንትን ሊሆናል ያመጣሽኝ፣ ግን እኔ አንቺን አፈቅርሻለሁ ይላል ማለት ነው። ገባችሁ አይደል? ሌላ ችግር ነው የምትፈጥሩት ምክንያቱም ሴት ልጅ ማለት ነው፣ እንዴት ልበላችሁ? ሴት በእንትን ነው እንዴት ነው ሴት ልጅ በምላስና በምንድነው በጆሮ ነው የምታምነው ማለት ነው። ወንድ ልጅ ግን በአካል ነው። ገባችሁ አይደለ? ፍቅሩን የሚያምነው ሴት ልጅ ግን ወንድ ልጅ ወድሻለሁ፣ አፍቅርሻለሁ፣ በጣም ነው የምወድሽ ምናምን ብሎ ቢያንስ አንድ ሳምንት ቢጀነጅናት ማለት ነው ሙሉ ልቧን ነው የምትሰጠው። ልንገራችሁ ሴቶች ማለት ነው። ወንዶች ግን በአካል ነው የሚያምኑት ማለት ነው ገባችሁ? ሴት ግን በወንድ ምላስ አብዙ ምላሰኛ ከሆነ እንደዚህ ስላቀፋት ሁሉ ኩል ልታፈቅር ትችላለች። የሴት ልጅ ልብ እኮ በጣም ትንሽዬ ናት፣ ታውቃላችሁ። ቶሎ ነው የምታፈቅረው ማለት ነው። ለዛ ይሆናል እንግዲህ አሁን ብሩኬ ሀይሚን ለማስቀናት እያቀፋት ምናምን ነበረ። ለዛ አፈቀርኩ ብላ መጣች። ኤልዱ ሰምተሻል? ኤልዱ ነው ማነው የምትባለው ማለት ነው። መንገዱን ለቀቅ አድርጌ ማለት ነው። ሀይሚ የብሩኬ ናት፣ ብሩኬ ደግሞ የሀይሚ ነው። ሰማሽ አይደለ? አልሰማሁም ካልሽ እንግዲህ ማለት ነው እንነሳብሻለን። ስለዚህ አንቺም የራስሽ እግዚአብሔር እንደው የራስሽን የሚሰጥሽን ራስሽ ጋር ሂጂ። ምክንያቱም ብሩኬ ላንቺ አይሆንሽም። ገባሽ አይደለ? ስላፈቀርሽው ግዴታ ብሩኬ የአንቺ ማረጋችም። ሰምተሻል?